ተመስገን ይሙት እያለች መማል ጀመረች። ታናሽ እህቴ ተመስገን ከሚባል ሰው ጋር የጦፈ የከነፈና አለል ያለ ፍቅር ያዛት። ድሮ እግዚአብሔርን እያለች ትምል የነበረችው ልጅ አሁን ላይ ተመስገን ይሙት እያለች መማል ጀመረች። ምን አለ የሰውዬ የእውነት በሞተ እስክል ድረስ ተማረርኩ። ስደነግጥ ዕቃ ሲወድቅባት ሲያደናቅፋት ተሜ ድረስ ነው የምትለው። ምግብ ስትበላ በሰመ ተመስገን የተባረከውን ማለት ብቻ ነው የቀራት። በእሱ የተነሳ ተመስገን በየኔ የሚባለውን ዜና አንባቢ ሳይቀርጠላውት፣ የሆነ ጊዜ ቁጭ አደረግኳትና እንደ ታላቅነቴ መከርኳት የወልሽ ለወንድ ልጅ ይህን ያለብሽን መስጠት የለብሽም። በኋላ የሆነ ነገር ተፈጥሮ በትጣሉ ትጎጃለሽ። ሁሉንም ነገር በልኩ ማታረዩ ከሆነ በየመከሬን ሳልጨርስ ተሙዬ ደወለ ብላ ተነሥተ ሄደች። የሆነ ቀን ከእቴ ስልክ ላይ ቁጥሩን ወሰድኩና ደወልኩለት። ስልኩ ተነሳ ስሙን እየደበረኝ ጠራሁት። ያለው ተመስገነ አዎ ማለበል እዮብ ነኝ የሃና ወንድም ሃና ሃና አለኝ ገራ በገባው ድምፅ ተናደድኩ ጨራሽ ስማንም በቅጡ ሳታውቆ ነው እንዴ ፍቅር እያልክ የምታጃጅላት እንዴ እንዴ አሁን አወኩ የሃና ታላቅ ብራዘርን እንዴ እንዴ እኔኮ ህይወቴ እያልኩ ስለምጠራት ሃና ስትለኝ ትንሽ ገራ ገብቶኝ ነው አለና ሃና ሃና የሚለው ሙዚቃ ማንጎራጎር ጀመረ። ሰውዬ ለአይድል ሾው ልመለምል እኮ አይደለም የደወልኩት። እኔ ምል ልጅቷን ምን አስነክታት ነው እንደዚህ ሆነችው? መስተፋቀር አሰርተባት ነው እንዴ? ከፈለገ መስተጻመርም ያሰራብኝ አንተ ምን አገባ? የሚል የሴት ድምፅ ሰማው። ሃና ነበረች። ከቀናት በኋላ ቁጭ ባልኩበት አሸልቦኝ፣ እህቴ ከውጭ ገባች። ሰዓቴን አየሁት፤ ከምሽቱ ሶስት ሰዓት ከሰላሳ ይላል። በዚህ ሰዓት ኬትን የምትመጪው አልመሸም አልኳት። የሆነ ታቱ እኮ የተሰራው ሰዓት ሄዶብኝ ነው ይቅርታ አለችኝ። የምን ታቱ አልኳት ኮስተር ብዬ። እጇን እንደ መሸፈን እያደረገች ምንም ምን አንተ ምን አገባ አስራ ስምንት ዓመት አልፎኛል እኮ አለችኝ። ከተቀመጥኩበት ተነስቼ ወደ እሷ ሄድኩና ያደረገችውን ልብስ ሰብስቤ ክንዷን አየሁት እብድብድ በሚያል ፊደል ተመስገን ብላ ተነቅሳለች። አበርኩ አንቺ አብደሻል እንዴ? ምን ሆነሽ ነው ስሙን የተነቀሽው? መብቴ መሰለኝ አለችኝ። በንዴት እሺ እሱስ ያንቺን ስም ተነቅሷል? ስምሽ ረጅም ስለሆነ ክንዴ አይበቃውም ብሎ አልተነቀሰም አለችኝ። የት ስምሃና ነው ሁለት ፊደል። ከወራት በኋላ ከሄድኩበት ፊልድ ስመለስ እህቴ ሶፋ ላይ ኩርምት ብላ እያለቀሰች ጠበቀችኝ። በድንጋጤ ሻንጤን ጠረጴዛ ላይ አስቀመጥኩትና ወደ ተቀመጠችበት ሄጄ ምንዋንዬ ምንሆነሽ ነው አልኳት። ማልቀሷን ሳታቆም ከተመስገን ጋ እኮ ተጣላን ቺ ታረገብኝ አለችኝ። እምቧን እየጠረኩላት አይዞሽ በቃ እንዬ፣ እኔ እኮ ከመጀመሪያውም ነገር ይሽ ነበር አንቺ ነሽ አልሰማያልሽኝ። ያለፈው አልፏል ለወደፊቱ ትምህርት ሲሆን ይሻል ብያ ቅፌ ካረጋጓት በኋላ እሺ ግን ታዲያ የንቅሳቱን ነገር እንዴት ልታረዩ ነው? አልኳት የተቅለሰለሰች እሱን አስተካክየዋለሁ አለችኝ። ግራ በገባው ድምፅ እንዴት? አልኳት የለበሰችውን ሹራብ ሰበሰበችውና ንቅሳቱን አሳየችኝ። ተመስገን አምላኬ ይላል።